አይደለም ሁሉም ነገር እኔ በቃ እኔን ስትናገር እኔን ስታናገረኝ ክሊር አድርጋ ቀብራራው ሁልጊዜም ትክክል ነው ምላችሁ እኮ ችግሩ የችግሩ ባለቤት እሱ ነው ችግሩ መነገር ያለበት ለእሱ ነው ስናወራ በቃ እንደዚህ አይነት ነገሮች የመጨረሻ ቢሆኑ ቢበቃ ባይ ነኝ ምክንያቱም አሁን አንተ እያሰብከው ያው ብሩኬ ጋር ያሉ ነገሮች የመጨረሻ ቢሆኑ ነው ገና ቢሆኑ አስባችሁታላ ቢሆኑ ነው ነው አልተባለም ሁሉም ነገር የሚስተካከለው እኔና እሷ ነው የሚመለከተው። ማይመለከተው ጋር እየሄደች ብዙ ነገር ሄዳችሁም ጠላችሁም። ብሩክ እዚህ ጋር ያወራው ነገር ትክክል ነው። የሚመለከተው አካል እያለ የማይመለከተው አካል ጋር ሄዱ ማውራት አላመጣችሁትም። እናንተ እኛን ያስማማል፣ እኛን ጥሩ ነገር ላይ ያደርጋል ብላችሁ ያሰባችሁትን ነገር አድርጋችሁ በተዘጋጀው ዝግጅት ለኦዲየንስ የተሰማውን ስሜት ያዩትን ነገር ሜንሽን የተደረገላቸውን ያው ዛሬ ሊመልስላት ሚትባሃ ጊባት ነበር። ሀይሚን ነው መናገር ያለበት ምንም ነገር ቢፈጠርም አይፈጠርም። እንደ ጓደኛ አንተ እንኳን እስ አይለውጥህ ፍጼ። የፍጼን ነገር ተዉት። የፍጼ ነገር አይወራ። ነገ መጣበታለ። ፍጼማ እንዴ አንተ ላይደብር ይችላል። ስማግን ብዙ ሰ ይደብረዋል። እኛ እብራራው አራድዬ ያራዳ ልጅ አላረኩትም ብሎ ለምን አይከራከርም? እንዳረገው ሰው ሆነ ለምትሉ ሰዎች መልሳችሁ ከብሩኬ ላይ ቅንጣት ታህል ምንም አይነት ነገር እንደማታገኙ ነው እየነገራቸው ያለው። እዚህ ጋር ይኖርለታል የሚኖረው ህይወቱን እሱ ሆነ አልሆነ ሰው ምን አገባው? ምንም አያገባው። እውነት ነው የምሬት ነውስድት ተክል አብራራው ማይ ኪንግ ይመችህ። ነገር በምሳሌ ጠጅ በብርሌ ልሃል ደጽ ነው። አስገባለት። ስራ ከሌላችሁ ወደ ስራ። እኔ ያለማየውቅ አብራራ፣ ምንም አይነት ነገር አይሰማኝም። ስራ ያለኝ ሰው ነኝ ተብላችኋል። ብዙ ማሰበው የምጨነቅልን ነገር አለኝ። ገብተዋል። እንደዚህ ብሎ ምንፈልገው ይሄን ጥንካሬህን ነበረ። ገባህ? ይሄን ጥንካሬህን ፊትህ እንደዛ ጭንቅ ምናምን ብለ ማየት አንፈልግም። ይሄን ደስታህን በቃ ሰላም ትሁን። የሄደችበት ሁሉ ፈጣሪ በቃ ጥሩ ጥሩ ነገር ይቅጠማት። ልዩነት ይሁ እዚህ ጋር እሱ ጥሩ ጥሩ ነገር ይቅጠማት። እሷ ብንለያይ ቢሆን ትላለች። ያስፈልጋት ነገር ሁሉ ያደርግላት። ከክፋት ውጭ ሁሉም ነገር ይስጣት። የማይጥልህ አምላክ የማይጥልህ መድኃኒዓለም አለ ከጎንህ። ሁል ጊዜ ስኬትህን ደስታህን የሚያሟላልህ አምላክ አለ እሱ መቼም የማይረሳ ማለት ነው። ጸጋውን ሁሉ ነገር ያጎናጸፈ እውነት ሲናገር መርቃቶ ብቻ በቂ ያደል እንዴ? የምሬ ነው የምላችሁ። እውነት አብራችሁ ቆይቷቸው የነበራችሁ ሰው በዚህ መልኩ እንደዚህ አይነት ነገር አብሎ ለቆየ ሰው መልካም ምኞት ደስ አይልም? በጣም ነው ደስ የሚለው። ማርያምን እንዴ አረ ይመቻችሁ። ይህን ቪዲዮ ላይክ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው በተለይ ላይክ አድርጉት፣ የኛ ውድ ቤተሰቦች እንግዲህ። ቡቡዬና ሄኖክ ለብቻ መጥተዋል፣ ሀይሚዬና ሚፍታህ ለብቻ መተዋል ማለት ነው። የኛ ውድ ቤተሰቦች ስለ ሁለቱም ፈትፈት አድርጌ እንግዲህ ፍትፍቱን ፈትፍታችሁ ብሉት ብሏል ብሩክም። ያው እኛም ፈትፈታችን አናቆምም። ያው ፍትፍቱ ግን ለነማ እንደሆነ ስም አልጠራም ቤተሰብ። ያው እኛም ፈትፋቾች ነን በሚለው ነው እኔ የተናገርኩት፣ የኛ ውድ ቤተሰቦች ሰላም፣ ጤና ይስጥልን። እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ምሽታችሁ እንዴት ነበር? በእኔ ጋር ሁሉ ሰላም ሁሉ አሾይና ነው የኔ ውድ ቤተሰቦች፣ እናንተ ጋስ እንዴት ነበር? እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ብሩኬ ያው ሄኖክ ይዞት መጥቷል። ሄኖክ ይዞት መጥቶ እንግዲህ እንዳያችሁት ነው መግቢያ ላይ ያስቀመጥኩት ነገር። ስለ እኔ ስማጥራ ስማጥራ ለምትሉ ሰዎች እኔ ማንም እኔ ምንም አይመስለኝም ምንም ምንም አይሰማኝም። ስራ ያለኝ ሰው ነኝ። እኔ የነገሩ ባለቤት እኔ ነኝ። ተበዳይዋ አለች በህይወት እኔን ነው እንጂ መጠየቅ ያለባት። በማንም ቤት እየሄዱ ኡ ማለት ለእኔ ምንም አይመስጠኝም፣ ምንም ቦታ የለኝም። ምክንያቱም የነገሩ ባለቤት እኔ ያለው ይሄንን አደረግ የሚሉ ሁለታችንን ችግሩ መፍታት ያለብን እንጂ ችግሩ ወደ ሌላ ቦታ ሄዱ ሌላ ሰው አውቆት ልክ እንደነፍጼ ማለት ነው። ፍፄ ራሱ በጣም ጥፋት አለበት እዚህ ጋር ነገ መጣበት አለሁ በሱ ጋር ማለት ነው እንደዚህ አይነት ነገሮችን ማጋጋል አይጠቅም፣ አይረባም። ስለዚህ አንድ ሰው አሁን ፍቅረኛ በሉት ኦረዲ፣ እነዚህ እንግዲህ ባለትዳር ስላልሆኑ ብቻ ነው ያው እንግዲህ፣ እንዴት ባልና ሚስት ይደባበቃል ተብሎ ሊወራ ማይችለው ሰው ኦረዲ። እንግዲህ ደብቆኛል ነው ነገሩ አይደል እንዴ? ብሩኬ ግን እዚህ ጋር ምንም ሁሄር ብሏል ምንም አይነት ነገር ቦታ እንዳልሰጠው እናንተ እንደምታወሩት ያክል ስላልሆነ ነው። እዚ ጋር እንግዲህ ምንም አይነት ነገር በራሱ ኮንፊደንስ ስላለው ነው። ባይዘወይ ሀይሚም እዚ ጋር እያለች ያለችው የሆነ ነገሩን እንዳደረገው ነገር አድርጎ ነው። በቃ ቢሆን ይሁን ባይሆን ይቅር ነው። ሰላም ራሱ ይቅርታ ሌለኝ የመጣው ራሱ ሳያምንበት ነው ምናምን ነገር በዛ ነው እየተናደደች ትናንትናም ስታወራ ዛሬም ለሚፍታ ስታወራ የነበረው ማለት ነው። ሁ ሄርስ ለማንኛውም ሀይሚ ማለት ነው፣ ቆም ብለሽ አስቢ። የደረሰሽ መረጃ ምን ያክል እርግጠኛ እንደሆነ፣ ምን ያክል ያ ሰው ላንቺ አስቦ እንደላከልሽ ማየት ማረጋገጥ የአንቺ ፋንታ ነው። ብሩክ አለማየሁ ምንም ከራስ በላይ ሰማይ እያለ ነው። እውነት ነው፣ እራሱ ሲኖር ነው። ሌላው ነገር የሚኖረው አይደል እንደ ቤተሰቦች። ስለዚህ ንጹህ ሰው ከጎንሽ ሆኖ የሆነ ለማጠልሸት ለማቆሸሽ ባትሮጪ በጣም ደስ ይለኛል። መለያየት መፍትሄ ይሆናል ብዬ አላስብም። በየሄድሽበት በተጣላሽ ቁጥር ከብሩክ ጋር እንለያይ እንለያይ እንለያይ፣ እሪ ይሄ አይነፋም። የምሬ ነው ማለት ነገራቶች ሁሉ እንደያመጣጣቸው መመለስ ትችላለሽ እዚህ ጋ አሁን በጣም በቃ ድካም የሚያሳየው እኔ እርግጠኛ ነኝ። ማለት ያን የተፈጠረው ነገር ለሀይሚ ሀይሚ ለነፍጼ ለነ ምናምን ከማሳየት ይልቅ ለብሩክ ቀጥታ ብታሳየው ኖሮ ይሄ ሁሉ አይመጣም ነበር። አሁን ማንም በየቤቱ ካሜራውን እየደቀነ እንደዚህ ናት ሀይሚ፣ በዚህ ወጥቶ ይህን ታረቂ፣ ይህን ይቅርታ፣ ይህን ሶሪ ምናምን፣ ሌላ ዙሪያ ጥምጥም ነገር የተፈጠረው ነገር ማለት ነው ኦ ምንም ብሩኬ እዚህ ጋ ምንም ቦታው ላይ ስለሌለበት ማንም ስለኔ ቁጭ ብሎ ቢያወራ እኔ ምንም አይነት ነገር አይመስለኝም፣ ነው እያለ ያለው ሃይሚ ደግሞ። ለእንትና ለሚፍታህ እስከ መቼ ድረስ ከእኔ ተደብቆ ይሆናል እኔ ብዙ ጊዜ እሱን ክሌል ለማድረግ ሞክሬ ያለው እያለች ነው ያለችው። አይመጣውም፣ እባክሽ ሃይሚ እንደዚህ ወሬ አይመጣውም። የመሬ ነው አይመጣው። ብትግባቢ ብትግባቢ ይሻልሻል። በኋላ ቧከረዩ አይነፋም እውነት አይነፋም። በኋላ ማለት በእርግጥ ከካሜራ ጀርባ ልጨርሱ ትችላላችሁ ማለት ትመጡ ትመጡ ትመጡና የሆነ የሆነ ሰዓት ላይ ስደርሱ ስልችት ሲላችሁ የምታደርጉት አክት አለ፣ ያችን ነገር ልትጠቀሙ ፈልጋችሁ ካልሆነ በስተቀር ሃይሚ፣ አሁን እየሄድሽ ያለሽበት ነገር በጣም ትክክል አይደለም፣ ብትመለሽ ነው የሚሻልሽ። ምክንያቱም በዚህ በማይረባ ሰው በላከልሽ ተልካሻ ለእሱ ሳታሳዩ ምን እንደሆነ በቃ ማለት እሱም ደግሞ መለመን አይጠበቅበትም። አሳይኝ አታሳይኝ በየጊዜው እየመጣ መለመና የጠበቅበት ከካሜራ ጀርባ ከካሜራ ፊት ለፊት ማለት ነው። ከካሜራም ጀርባ ኦልሬዲ ጠይቋት ነው የሚሆነው እንግዲህ በእርግጠኝነት ማለት ነው። ምክንያቱም መጠየቅ ሁል ጊዜ ልመና ጥሩ አይደለም። ሰው ይጣላል። ሁሌ ልመና ሁሌ ዛሬ አሁን መለኛው ሲናገር ነበር። እውነትም እንደው ሁለታችሁ አንድ ቤት አድርጎ ይዠልጣችሁ፣ መጀመሪያ ሀይሚን፣ ከዛ ቀጣይ ብሩኬን ምክንያቱም የርዕሱ ባለቤት ሀይሚ ስለሆነች ማለት ነው። ቤተሰቦች ያው መለኛው አሳምሞ ያሳመማትን ብዬ ነው። በኋላ ደግሞ ሁ ሄር ብላችሁ እሪ እንዳትሉ ማለት ነው የእኛ ውድ ቤተሰቦች። ለማንኛውም እውነት መለኛው ራሱ ዛሬ እንዴት ነው እያለ ነው። ታዲያ እስከ መቼ ድረስ ነው ሀይሚና ብሩኬ ገና አሁን አንድ ቤት ሳይኖሩ እንደዚህ እየተቀጣጠሉ እንደ ክብሪት ከዛ ነገ ደግሞ አንድ ቤት ሲሆኑ፣ እንዴ አስባችሁታል እንዴ? እሷም ወደ አባቴ ጋ እሱም ወደ እናቴ ጋ እያለ ይሄ ኑሮ ነው እንዴ ታዲያ? ኧረ በጣም ይደብራል። ለድራማ ነው ወይስ ለምንድን ነው አሁን? ዛሬ ግን አወዘጋግበውኛል። አንድ ላይ ስላልሆኑ ሆኑ ይሁን ምን ይሁን አላውቅም። ብሩኬ ጋ አንድ የሆነ በቃ ሪሊ ነገር ነው እንዴ ምንድል አደረገኝ። ሀይሚ ጋ ደግሞ ሁሌ በደስታ ቀ እንደዚህ እንደዚህ እሪ ስትል እውነት ይሆን እንዴ ምናምን ነገር ተሰማኝ ታውቃላችሁ። ትላንትናያ ያው ምንም አልመሰለኝም። ዛሬ ግን የሆነ ነገር ተሰማኝ። የሆነ ነገር በቃ በብሩኬን በኩል ሳይ ሳይ የሆነ ስሜት ታየኝ ነገር በሀያሚ በኩልም የሆነ በቃ እድሌ ነው እድለቢስ ነኝ ምናምን ስትል ሰማኋት ልበል። እና ያው የባለፈው የልደቷ ቀን ሲከበርላት እሱ ሲገባ እሷ ጥላወጣች አሁን ደግሞ እሷ አምሳኪዋ ሲከበር እሱ እሷ ስትመጣ እሱ ወጣ። እሱ ግን የወጣበት ትክክለኛ ነገር ነው። ለምን መሰላችሁ? እዛ ጋር መጥፎ መጥፎ ነገር እየተመላለሱ ነበር ገባችሁ? እያለ እያለ ሌላ ነገር ውስጥ ይገቡ ነበር። ሚፍታ ደግሞ ሁለቱን አንድ ላይ በር ዘግተው ሊጠፉ ምን ምን እንዲሆኑ ነው በዛ ሰዓት ነበረ። ከካሜራ ጀርባ ሙድ እኮ ነው። ደግነቱ ካሜራ ማንዋለ የባሰ ነገር ቢመጣ ችግር የለውም እሱ ስላለ ማለት ነው። ለማንኛውም የእኛ ወድቤት ሰዎች ብሩኬ እንዲሆነ ለምትሉ ሰዎች ብሩኬ ንጹህ ነው። የምሬድ ነው። ንጹህ ነው። በቃ በዚህ ልክ እሱ ምንም ሞቅም ደነቅም አላለው። ብዙዎቻችሁ ለምን ስሙን አያጠራም ለምን ምናምን እያላችሁ ነው። አባቴ እሱ መድኃኔዓለም ሲፈጥረው ጽድት አድርጎ የፈጠረው ወንድ ነው። የምሬ ነው። ስለዚህ ምክንያቱም የሆነ ሰው ስራ እኮ ካለው ማለት ነው ፊቱ ላይ ታቁታላችሁ፣ የሆነ አክቱ ላይ ታቁታላችሁ። በቃ የሚሆነው ነገር እሱ፣ ግን እኔ ቀብራራው ሞቅም ደመቅም አላለው። የኔ ቀብራራ፣ የምሬ ነው። እውነት ያለ ጠ የትዕግስት እንደዚህ አይነት ልቦና ያለው ሰው ደስ ሲል እግዚአብሔር በራስ ኮንፊደንስ በላስ መተማመን፣ እውነት ብሩክ ስሙን ያጥራ ብላችሁ ለምትጽፉ ሜሽን ለምታደርጉ ሰዎች አትልፉ፣ ወይ ምሬ ነው። ንጹህ ነው። እንዲህ እዚህ ላይ ማየት ትችላላችሁ። እዚህ ላይ እንዴ እና ምንም እንደማይመስለው የነገራችሁ ምስቁበት የምትሳደሙ ሰዎች ስራ ካላችሁ ወደ ስራችሁ ብሏል። በሰዓቱ ቆጥሮ አሳይቷችኋል ማለት ነው። ዛሬ እንግዲህ ከሄና ጋር መጥቶ እኔ ከጎን ነኝ ብሏል። ሄና በጥሩ መንገድ ለእናንተ ካሳየቻችሁ ብታሳዩት ለሱ በጣም ጥሩ ነው። ፍጼ እንግዲህ አይቷል፣ ግን አላሳየውም እና ያኔ ትንሽ ይደብራል። እንግዲህ አላቅም ለምን እንዳላሳየው። አይደኑ ምንድን ያየኸው ያለውን ነገር አሳየው፣ ይታረቁ ማለት ነበረበት እሱ ግን እሱም በሌላ ቤትም እየመጣ እሱ የሚቸክስና ይሄዳል ብቻ ችከሳ ብቻ ነው ሁሉም ነገር ማለት ነው። ኤኒዌይስ ግን ያው ወጣም ወረደም ማለት ነው፣ ሀይሚዬ በቃ እንለያይ ብንለያይ ምንለያይ ምናምን ምን አትበይ። በቃ ሌላ ነገር አውሪ እስኪ ሌላ ነገር ካፍሽ ውጣ። ምክንያት እንለያይ እንደዚህ ነው ምናምን ምናምን ምናምን አይመጣውም ይሄ አይመጣውም ይምርድ ነው። በእርግጥኛን ለማሳመን እንደሆነ የምትሄዱት ጥረታችሁ ይታወቀናል። ነገር ግን ደግሞ በዚህ ልክ ብዙ አይ እንጃ በጣም በቃ የሆነ አላስተማመነኝም ነገር ታውቃላችሁ ቤተ ሰዎች፣ ምን የሚያስተማመኝ ነገር የለም። ሶ የሆነ የልደቴ ጊዜ ስትል ያው የደስታ ጊዜ ስትል ትንሽ ያው የሆነ ምራቋ ላይ ዋጤ ያረጋት ነገር ነበረ። ያው ነፋስም ይሁን ምን ይሁን አይዶ ነው አላውቅም። ካሜራ እንትኖ ቮይስ ማድረጊያውም ሊሆን ይችላልና የሆነ አነቃርጓት ነበርና የከፋት ነገር መስላ ነበር። ሰው ከብሩኬ ጋ ብትግባቢ ብትስማሚ ነው የሚሻልሽ። እስካሁን ድረስ አብራችሁ ቆይታችሁ ለሌላ ለጠላት መንገድ ባትከፍቱ በጣም ጥሩ ነው። ጸባይሽን አስተካክል ብሩክም ጸባይሽን አስተካከል። የቀረ ካለ ነው ብሩክ በኩል እኔ እስካሁን ድረስ በብሩክ በኩል ማለት ነው ምንም አይነት ስተት አላየሁም። እውነት ትናንትና ራሱ አበባ ይዞ ሄዶ በመጠየቁ ስተት አለበት? የትናንትን ልደቷን ጥሎ መሄዱ እንትን ፕሮግራሟን ጥሎ መሄዱ ስተት አለበት? ምንም ስተት የለበትም። እዛ ጋር እኮ ጥሩ ንግግር ሲጋብዛችሁ ነው እናንተ ቁጭ ብላችሁ የሆነ ፕሮግራሙን ለመካፈል የምትሞክሩት እሱ ግን ዛሬ ምን አለ የእሷ ሁለት መቶ አምሳ ኬ ነው እና ና ብትሉኝ ይመጣለሁ አለ። የለፋሁበት ነው የለፋችበት ነው እዚህ ደረጃ የደረሰችው እኔ እንድደርስ በጣም ብዙ ጥረት አድርግ ያለው። አዎ አድርጓል። ግ ገና ሀምሳ ስትገባ ሀምሳ እሷ እሷ ሀያ ቤት ሆና ነው ያገኛት አደለ? የሀምሳው ጊዜ እንደዛ አምሳ አስገቡልኝ ሲል የመቶ ጊዜ መቶ አስገቡልኝ ሲል የመቶ ሀምሳ ጊዜ መቶ ሀምሳ አስገቡልኝ ሲል አረ ስንት ነገር ማርያምን እንዲህ አረ ብሩክማ ይገባዋል። እግዚአብሔርን እንዴ ማለት ምስጋና ይገባዋል ሲያንስበት ነው ምስጋና። የምሬን ነው እና ብቻ እኔ እንጃ። አንዳንዴ ጥሩ ነው ጥሩ ስትሆኑ የሆነ ጥሩ ነገር አይሆንም አወዳደቃችሁ ልበል፣ እንደዛ ነገር ብቻ አይደ ነው ብቻ መጨረሻችሁን ለማንኛውም ያሳየን። ለማንኛውም ዛሬ ግን የሆነ ነገር እኔ ተሆነ ባብዶብኛል። ማለት እንደ ትናንትናው ነው አይነት ማሰብ ያወሩት ወሬ አልመጣልኝም። አንድ ላይ ስላልሆኑ ይሁን ለየ ብቻ ስለሆን ይሁን። ብቻ የሆነ የመራረቅ አይነት ሲስተም አይነት ነገር ነው፣ ሁለቱም ጋር እይታዬ ውስጥ የታየ ማለት ነው። ምክንያቱም ሀይሚ እንኳን ቢሆን ነው ብንለያይ ቢሆን ነው እንደዚህ እስከ መቼ እደማለሁ? ለሰው ብዬ አልቀልጥም ለሰው ብዬ ኧረ ለሰው ብለሽ እንዳትኖረ እኔ እናት፣ ለራስሽ ደስታ እስኪ አንቺን ደስ ካለሽ አንቺን የሚያስደስሽ ነገር አድርጊ ብሩክ፣ ችግር የለበትም። እኛም ችግር የለብንም። እኛ ኦዲየንሶች ኦዲየንሶች በጣም ይወዱናል። እሱንም ከሌላ ማየት እኔንም ከሌላ ማየት አይወዱም። አዎ፣ አንወድም። ግን ደግሞ ለኛ ብለሽ አንቺ ራስሽን ጎርተሽ ኑሪልን አንልም። ደስ እያለሽ ከሆነ እኛ ብሩኬ ላንቺ ስለሚገባሽ ነው እንጂ ደስ ብሎን እንዳትለያዩ ብለን እንደዚህ ሙጭ ጫልባጩ እናንተ ሁለታችሁ የማይመቻችሁ ነገር ካለ መለያየት መብታችሁ ነው። ግን ስትለያዩ ስለ አራት ልጆቹም አስባችሁበት ድጋሚም እንዴት ነው በቃ ይሆናል አይደል? የእግዚአብሔር ሰላምታ የሚባል ነገር አለ ምናምን የሆነ እንደዚህ ቂም ተያይዛችሁ ምናምን አለ መለያየት ቢባል የምትለያዩት በቃ ስለ አራት ቁጭ ብላችሁ ስለ አራት ልጆቹም አውርታችሁ ምን ደረጃ እንደደረሱ ምን እንደሆኑ አውርታችሁ ነው እንጂ ዝም ብላችሁ እንደዚህ እንደ ጎዳና ላይ እንደተገናኘ ሰው አንተም በዚህ ሂድ፣ እኔም በዚህ ሊሄድ ማለት የለባችሁም። ሀይሚ፣ ሰምተሻል? ስለዚህ ሰከን ብለሽ ብሩክ የምታዳምጩው እኔ ብሩክ ጋ ስጠት ምንም ነገር የለም። ምክንያቱም ተፈጠረ የተባለው ነገር ብታሳየው ይሄ ሁሉ አይመጣም። እሺ የተፈጠረው ነገር ይሁን እሺ፣ እኔ እኔ ጥፋተኛ ልሁን ብሎ ይቅርታ ሊጠይቅ ሲሄድ ዘመድን በሉት ምንም በሉት ያገኘው ሌላ፣ እሱም ከሱም ብሶ ደግሞ እሱም ሳ እሱን አላናገረውም ምንም። በእርግጥ ቤትህ አይደለም ያላቸው ሰዎች አላቸው፣ ቤቱ አይደለም እሺ። ግን ሁልጊዜ ሲመጣ ታዲያ ቤትህ አይደለም አልተባለማ፣ አልተባለም፣ ሁልጊዜም ይሄዳል። እንግዲህ ያንን ነገር ተብሎ ያቅምና የዛ ቀን ሲባል ስሜት አለው። ወንድ ልጅ እኮ ነው። እንደ ምን ሆናችሁ ነው ቀብራራው? ለዛውም ዲ የኔ አንበሳ እፍ እኔ ያንተ አድናቂ በሁለን ባልሆን ይቆጨኝ ነበር እግዚአብሔርን። ስለዚህ እዛ ቦታ ላይ ያንን ወንድ ማየት አድርጎ አድርገው ማታቀውን ምንም ይሁን ምን፣ በቃ ስሜታዊ የሆነ በሰዓቱ ማንም ሰው እውነት ነው እናንተ ማታረጉትን ነው ለሰው የምትፈርዱት ብሏል። እውነት ነው። ቦታው ላይ ስትሆኑ የሚሰማችሁን ስሜት አታቁትም። የምሬ ነው። በዛ ላይ የሆነ ጸብ አለ በዛ ላይ ደግሞ እንደዛ ያ ሰው ሲገኝ ያስጠላል። ግን እንደው ያ ልጁ እንደ እንግድነቱ አርፎ መቀመጥ ነበረበት። የሰው አበባ መወርወር ምናምን፣ ለእሷ ሴት ልጅ ናት ምናምን መጋበዝ ምን አስፈለገ? አንድ ሁለት አመት ሙሉ ሲቆይ ሴትነቷን ሳያቅ ነው እንዲህ ብሩክ አብሮ የተቀመጠው። ስለዚህ እንግዳው ራሷ አንድ ስህተተኛ ነው። አንድ ስፓጌቲ ማለት ነገም ተነጎደ የሚመጣ የሆነ አላቅም እውነት እንግዳው የብሩኬ ዘመድም ሆነ ጓደኛ አያገባኝም፣ ግን ስፓጌቲ ነው የሰራው ስራ በጣም ጥሩ አይደለም። የሆነ የሚያስጠላ አክት ነው የሰራው ማለት ነው። ኤኒዌይስ የንወድ ቤት ሰዎች በዛም ተባለ በዚህ እንግዲህ ሀይሚና ብሩኬ ዛሬ በሌላ ቤት በሌላ ቤት መጥተው መልእክታቸውን አስተላልፈዋል። ከዚህ በኋላ ሀይሚም ስለሱ ምንም አይነት ነገር አጠይቁኝም ብላለች። ብሩኬም በቃ ከራስ በላይ ሰማይ ነው። እኔ ስራዬን እሰራለሁ፣ ኑሮ እኖራለሁ። ቤተሰቦችም ለኛ አንድነት እንድንሆን የለፋችሁ ቤተሰቦች አላችሁ፣ ይማቻችሁ፣ ፈታ በሉ፣ ፏ በሉ፣ ፈጣሪ የፈቀደው ነው የሚሆነው ብሏል። እንግዲህ ያው እግዚአብሔር ከእናንተ ጋር ይሆን። እኛ ጥንካሬያችሁን ሰርታችሁ መለወጣችሁን ነው የምንፈልገው። የሰው ልጅ ለሰው ልጅ ማለት ሰው እንዲህ አለኝ ተብሎ ወደ ፍቅርም ወደ ኑሮም ወደ ትዳርም እንድትገቢ አንፈልግም። ሀይሚ በራስሽ ወስነሽበት ልጁን ወደሹ ከሆነ ብለን ነው እኛ አብረን እንደዚህ ስናጨበጭበ የነበረው እንጂ አንቺ ጋር እንደዚህ የሚደብርሽ ነገር ካለ ብሩኬ ከሚደብረው ካለ ብሩክም የራሱን ሕይወት ማሳመር ይችላል፣ አንቺ የራስሽን ሕይወት ማሳመር ይቻላል። ነገር ግን ይሄን ነገር ከማድረጋችሁ በፊት ቆም ብላችሁ አስቡ። የልጅነት የቃቃ ጨዋታ አይደለም። የሰው ልጅ ይሄን ያህል ጊዜ ቆይቶ ከዛ ንለያይ ምናምን ቀላል ነገር አይደለም። ቆም ብላችሁ ብታስቡ፣ ለእናንተ ጊዜ ብትሰጡ፣ እንዲሁም ደግሞ ተራርቃችሁ ሰከን ባለመልኩ ብሩክ እንዳለው ዛሬ በንዴት የሆነን ሰው ልመታ ሄጄ እና ነገ ባገኘው የተለያየ ስሜት ነው ስሜቱ ብሏል። ስለዚህ ሰከን ባለመልኩ ችግራችሁን ለመፍታት ብትሞክሩ በጣም ደስ ይለናል። የእኛ ወድ ቤተሰቦች ለዛሬ ይዤላቸው መጣሁ ቪዲዮ ይህን ይመስላል።